በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ሰኔ 14 በዝች ቀን ቅዱሳን አባ አክራና ዮሐንስ አብጥላምና ፊሊፖስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምናሆር ከሚባሉ አገር ሰዎች ወገን ነው። ስሙ ፊሊፖስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል አገር ሄዱ። ክብር ይገባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮነኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶች አልነኳቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረገባቸው። ጌታም መላኩን ልኮ አዳናቸው። ከዚያ በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ የምናሆር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ምንም ጉዳት አልደረሰባቸውም። ከዚያ በኋላ ራሳቸውን በሰይፍ እንዲቆርጧቸው አዘዘ። ከይምናሆር ከተማ አውጥተውም ራሶቻቸውን ቆረጧቸው። ጽህ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ስጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ተአምራት በብዛት ተገለጡ። እንዲሁም የነዚያ የሶስቱ ቅዱሳን የፊሊፖስን ለአብጥላማንና የዮሐናስን ስጋቸውን ከይምናሆር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ስጋቸውን በውስጡ አኖሩ። ከእነርሳቸውም ቁጥር የሌለው ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ በቅዱሳን ሰማዕታት ጾለት ይማረን ለዘላለሙ አሚን። ሰላም ለአብጥልማ ወፊልጶስ አብያስ ሳብያስ ዮሐንስ ወአክራ ዘደቡበ ግብፅ አመቆሙ ለስም በአውደ መኮንን ስሑዝ እግዚአብሔር ባልሆሙም ዘይሰር ርሃፅ ዋዳሃኖሙ ካይበ ምንሳት ብቁፅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ አምስት በዘች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪ ውጥበት ተባለ አገር የከበረችበት ነው። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅዱሰ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን ዘአቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከዘንዴተ መጽሐፈ